እንሻላ የአላህ ስብሓነ ወተዓላ ፍቃድ ከሆነ ዛሬ የምንመለከተው አንድ ርዕስ ነው ማለት ነው። እሱም ደግሞ የሰው ልጆች ኡምንያ ወይም ምኞት የሚባለውን ነገር ማለት ነው። የሰው ልጅ ሲባል በዚህ በህይወት ሲኖር ብዙ ምኞቶች አሉት፣ ብዙ አላማዎች አሉት። አላህ ስብሓነ ወተዓላም ደግሞ ሰዎችን ሲፈጥር ምኞት እንዲመኙ አድርጎ የተለያየ ፍላጎት የተለያየ ምኞት አድርጎ በእነሱ ሰጧቸውን የፈጠራቸው ማለት ነው። ለእነሱ አላህ ስብሓነ ወተዓላ የሰው ልጆችን ሲፈጥር በአራት አይነት መንገድ ፈጥሯቸዋል። አራቱን መንገዶች ደግሞ አምስተኛ የማያስፈልጋቸው ሙሉ የሆነ ማለት ነው አላህ ሱብሓነሁ ወተዓላ የሰው ልጆችን በዚህ መንገድ መፍጠር አይችልም የሚል ጥያቄ በማያስነሳ መልኩ ፈጥሯቸዋል። አራቱ መንገዶች ካለአባት፣ ካለእናት ሁለቱም ሳይኖር ነቢዩላህ አደመን አደመን ፈጥሯል። ያለ እናት ደግሞ ከአባት ብቻ እናታችንን ሀዋን ፈጥሯል። በዛ ተቃራኒ ደግሞ ከእናት ብቻ አባት ሳይኖረው ነቢዩላህ ሂሳን ዒሳን ፈጥሯል ማለት ነው አላሁ ስብሃነ ወተዓላ። ከዛ ውጭ ደግሞ ከእናትም ከአባትም እኛንና መሰሎቻችንን እንፈጥረዋል ማለት ነው አላሁ ስብሃነ ወተዓላ። ይህንን ሰዎችን በዚህ ሁሉ መንገድ ሲፈጥር የፈጠርላቸው ዓላማ አለ። ዝም ብሎ ሀመለን አይደለም የተፈጠር ነው የራሱ የቻለ ዓላማ አለ። ያ ዓላማ ደግሞ አላህ ስብሀነ ወተዓላ በተከበረው ቃሉ ላይ ምን ብሎ ይገልጸዋል? ወማ ከለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን አልፈጠርኩም እኔ ሊገዙ ቢሆን እንጂ ይላል አላህ ስብሀነ ወተዓላ። እኛ የተፈጠርንለት ዓላማ፣ እዚህ ዱንያ ላይ የተገኘንበት ዓላማ ምንድን ነው? አላህ ስብሀነ ወተዓላ ማምለክ ነው አላህ ስብሀነ ወተዓላ መገዛት ነው ማለት ነው። ስለዚህ የእኛ ምኞቶች የእኛ ዓላማዎች ምን ያክል ከዚህ ከተፈጠርንለት ዓላማ ጋር ይሄዳሉ የሚለውን በዛሬው ፕሮግራማችን እንመለከታለን ማለት ነው። አላህ ስብሃነ ወተዓላ በሰዎች ላይ ሶስት ዋና ዋና ባህሪያዎችን አስቀምጧል ሲፈጥራቸው ማለት ነው። የሰው ልጅ የመጀመሪያው የሰው ልጅ ባህሪ ምንድን ነው? ወሁሊቀል ኢንሳኑ ዶዒፋ ይላል አላህ ስብሃነ ወተዓላ። የሰው ልጅ ደካ መሆኑን የተፈጠረው የሰው ልጅ ጠንካራ አይደለም። አንድን ነገር አንድ ቃል ስንናገረው በአንድ ቃል ሊቀየም ይችላል አንድ ቃል ደግሞ አስቀይሞት የሆነ ሰው ይቅርታ ቢሎ በዚህ በይቅርታ በምትለው አቃል ብቻ በቃ ደስ ይለዋል ይስተካከላል ምንድነው ዶዒፍ ነው ደካማ ነው ትንሽ ቃል ታስደስተዋለች ትንሽ ቃል ታስከፈዋለች ሰው ልጅ የመጀመሪያው ባህሪ ይሄ ነው ሁለተኛው ደግሞ ተከራካሪ ነው በቃ ሰው ልጅ መሸነፍን አይፈልግም ሽንፈትን አይቀበልም ሀተን የሆነ ነገር በህይወቱ ላይ ስኬታማ ካልሆነ እኔ እኮ በህይወት የስኬታማ ያልሆኑ እንትን እንትን እንትን ስለሌለኝ ነው ወደሆነ ነገር ማስጠጋትን ይፈልጋል አላህ ሱብሓነሁ ወተዓላ ይህን ሲገልጽ ምን ያለ ወካነ እንሳኑ አክተረ ሸይኢን ጀደላ የሰው ልጅ ከሁሉ ነገራቶች በቃ ተከራካሪ የሆነው የሰው ልጅ ይላል ማለት ነው አላህ ሱብሓነሁ ወተዓላ ሌላኛው ደግሞ ሶስተኛው ባህሪ ምንድነው ችኩል ነው የሰው ልጅ ሲባል በቃ ዱዓ ካደረገ በቃ እንዳደረገ ቀጥታ እንዲደርስለት ነው የሚፈልገው። የአረቢ ሀብታም አርገኝ ብሎ ዱዓ ካደረገ ሀላስ በዛ ሳምንት ወይ በዛ በሁለት ቀን ሀብታም መሆን ይፈልጋል። መታገስ አይፈልግም። ያ ረቢ ጤና ስጠኝና በቃ መድኃኒትም ሳይወስድ ቶሎ እዛው መዳን ነው የሚፈልገው። አጁል ነው ችኩል ነው። አላህ ሱብሓነሁ ወተዓላ ቃል የገባለትን ይሞላለታል። ነገር ግን ቶሎ እንዲደርስ፣ ቶሎ እንዲሆን፣ ቶሎ ሁሉ ነገር እንዲከሰት ነው የሚፈልገው የሰው ልጅ ማለት ነው። እና እንደዚህ አይነት የተለያየ ባህሪ ሶስት ዋና ዋና ባህሪ ያላቸው ሰዎች ምኞታቸውም ይለያያል። የሰው ልጅ ምኞት ከጎደለው ነገር አንጻር ይለያያል። ለምሳሌ አንድ የአልጋ ቆራኛ የሆነን ሰው ብንጠይቀው፣ ታማሚ ነው፣ ሁሌ በቃ ታሞነ ያለው፣ ብንጠይቀው ምንም ነው የሚፈልገው? አፊያን ነው የሚፈልገው። ከዛ በዛ ተጠቃራኒ ደግሞ፣ ያ እንግዲህም ድሃ ራሱ ቢሆን አፊያን ነው የሚፈልገው፣ እንደዛ የታመመው ሰው ማለት ነው። እንደዛው ደግሞ ሌላኛውን አሁን ለምሳሌ አንድን ድሀ የሆነ ሰው ሄደን ምን ትመኛለህ ብለን ብንጠይቀው፣ አላሁ ሱብሓነሁ ወተዓላ ገንዘብ እንዲሰጠኝ ሀብት እንዲሰጠኝ ነው ምንፈልገው ይላል። እሱ ምንድነው የጎደለው ነገር ሀብት ነው። ደግሞ አንድ ደግሞ ቤት ያለው መኪና ያለው በቃ ሀብታም ተብሎ ሊገለጽ የሚችል ሰው ደግሞ ሄደ ምን ስንጠይቀው፣ ምን ይፈልጋል? ተጨማሪ ሀብት ይፈልጋል። ሌላ ተጨማሪ መኪና፣ ተጨማሪ ቤት፣ ተጨማሪ እንትን በቃ እንደዚህ ይሆል። የሰው ልጅ የጎደለውን ነገር ይመኛል፣ ይፈልጋል። በዱንያ ላይ ያለው የሰው ልጅ ምኞት ሊገደብ አይችልም። ከዲናችንም አንጻር ስንመለከተው በጣም የሰው ልጅ ምኞት ይለያያል። አሁን ሰው ልጅ ሀብትን የሚመኘው ሁሉም ለአንድ አይነት ተግባር አይደለም። አንድ ሰው ለምሳሌ ሀብትን የሚመኘው ለጥሩ ነገር ይሆናል፣ ያኔ አጅር ያገኝበታል። ሀብትን የሚመኘው ደግሞ ለመጥፎ ነገር ይሆናል፣ ያኔ ደግሞ ወንጀል ይጻፍበታል ማለት ነው። ለምሳሌ አንድ ሰው ሀብት ያለውን ሰው አየ ያ ሰው መስጂድ ያሰራል፣ መድረሳዎችን ያሰራል፣ ኸይር ነገር ያሰራል፣ ቁርአን ተሕፊዝ መርከዞችን ይከፍታል። ይህን ሲል ያ ረቢ እኔም እንደዚህ አይነት ሀብት ኖረኝ እንደዚህ መልካም ነገር ብሰራ ቢል አላህ ሱብሃነሁ ወተዓላ ለዛ ሰው በኒያው ብቻ ትልቅ አጀድን ይሰጠዋል። በዛ ተቃራኒ ደግሞ አንድ ሰው መጥቶ ያ ረቢ አንድን ሰው ያያል ኸምር ሲጠጣ ሲያጭስ፣ ምን ሲል በቃ ሀብት አለው በሀብቱ ዚና ሲሰራ ምን ሲል ኸምር ሲጠጣ በቃ እንደዚህ አይነት መጥፎ ነገራቶችን ሲሰራ የያይና እኔም እንደው እንደዚህ እንደ ሰውዬ ሀብተው ቢኖር ነው ኑሮኝ ነው ቢኖረኝና እንደሱ በሆንኩኝ ብሎ ይመኛል። ይሄ ደግሞ በዛው መሰረት ያንን አላህ Subhanahu Wa Ta'ala ወንጀል ይጽፍበታል ማለት ነው። የምንመኘው ነገር እራሱ ወሳኝ መሆን አለበት ማለት ነው። የሰው ልጅ በዚህ ዱንያ ላይ ሲኖር እቺ ዱንያ መቼም ትታወቃለች የኮንትራት ሀገር ናት። ቁንተራታችንን ስንጨርስ ህይወታችንን ስንጨርስ ማለት የተጻፈልን የተከተበልን የሆነ ዑምር አለ፣ የእድሜ ገደብ አለ። ያንን የእድሜ ገደብ ስንጨርስ እናስልናል፣ መሞት አይቀርም። በምንሞት ሰዓት የሰው ልጅ እንግዲህን በሚሞት ሰዓት ምኞት አለ። ሳሊህ ከሆነ መልካም ሰው ከሆነ የራሱ ምኞት አለው። መጥፎ ሰው ከሆነ የራሱ ምኞት አለው። ሳሊህ የሆነችዋ ነፍስ ስትወጣ በኔ አደሞች ብቻ በማይሰሙት የሰው ልጆች ብቻ በማይሰሙት ድምፅ ታወራለች፣ ትናገራለች። ምን ትላለች? ጀናዛዋን ተሸክመው ወደ ቀብር ሲወስዷት ቀዲሙኒ ቀዲሙኒ ትላለች። ቶሎ ውሰዱኝ፣ ቶሎ ውሰዱኝ ትላለች። ሱብሃነ አላህ! ወደ ቀብር ቶሎ ውሰዱኝ ይባላል። እናም ይባላል። ለምን አይባልም? የሚሄድበትን ያወቀ ነው። ይሄ ለምን ቢባል

አትውሰዱኝ ወደዛ አትውሰዱኝ ትላለች ለምን ቢባል ቀበር ላይ የሚያጋጥማትን ስቃይና ቅጣት ስለምታቀበት ይሄ ልንሞት ስንል ያለው ነው ይሄ ሁለተኛው ምኞታችን ነው ማለት ነው የሰው ልጆች ምኞት ሳሌሄ የሆኑ ሰዎች ከሆኑ ቀድሞን ይቀድሙን ይሄዳሉ ያኛው ከሆነሳ ቃለ ረቢ ርጅዑን መልሱኝ ወደኋላ ለአሊ አመሉ ሳሌሃ ንሚ መልካም ስራ እንድሰራ መልሱ አሁንማ የማይጠቅም ምኞት ነው ከሞተ በኋላ ቀድሞ አይሰራም ነበር ከዛም በኋላ ደግሞ ከሞተና ቀብር ውስጥ ከገባ በኋላ እዛም ላይ ምን አለ፣ በርዘኽ ይባላል። የበርዘኽ ህይወት ላይ ጥያቄ አለ። ጥያቄውን በስርዓት ከመለሰ ሙእሚን የሆነው ነፍስ አሁን እዛ ቦታ ላይ ጥያቄውን በስርዓት ተመልሳለ። ማረቡክ ረቢየ አላህ ሁሉን ነገር ትመልሳል። ከመለሰች በኋላ ይፍታሑ ላሃ ባበ ምን አብዋቢል ጀና ይባላል። ከጀነት በሮች ይከፈትላታለ። የሷ በር ጀነት ላይ ያለውን ኒዕማ ያያል፣ ያለውን ጸጋ ያያል። ያንን ሁሉ ሲያይ ሙእሚን የሆነች ነፍስ ምን ትላለች? ይህንን በተመለከተች ሰዓት ሙእሚን የሆነችዋ ነፍስ ምን ትላለች? ረቢ አቂም ሳ ጌታዬ ሆይ የውመልቅያማን አቁመው ትላለች። በዛ ተቃራኒ ደግሞ ያሁንች ረቢ አቂም ሳ ያለችው ጀነትን ስላለች። በዛ ተቃራኒ ካፊር የሆነ ውሳ ምን ይላል? ረቢ ላ ቱቂም ሳ ነው የሚለው። ጌታዬ ሆይ የውመልቅያማ የሚባልን ነገር አታቁመው እዚህ ያለው ቅጣት ይበቃኛል ይላል። ለምን ቢባል ቀብር ላይ የሚቀጣውን የሚሰቃየውን ሁሉን ነገር አይቶታል። ጥያቄ ሲጠየቅ ራሱ ሙሽሪክ የሆነ ካፊር የሆነ ሰው ምንድን ነው የሚለው እዛ ቀብር ውስጥ ሃሃ ላ አድሪ አላውቅም። መረቡክ ሲል ላ አድሪ እያለ ይመልሳል ማለት ነው። ያ ሰው የውመል ቂያማን ደግሞ ሲያይ

ወየውመ ተቆሙ ሰአቱ አድኽሉ አለ ፊርዐውነ አሸደል ዐዛብ ነው ያለው። እንግዲህ እሳቷን ይመለከቷታል ያዋታል፣ እዛ ቦታ ላይ ማለት ነው ቅጣቷን። ለምን አለ ያንን ሁሉ እያዩ ግን የመልቂያ አማን አታቆም ነው የሚባል የጀሃነምን ክፋት የቅጣቱን ክብደት ስለሚመለከቱ ማለት ነው። ይሄ ቀብር ላይ ያለው የሰው ልጆች ምኞት ነው ማለት ነው። በሁለት ከፍለን የተመለከትን ነው ማለት ነው። ሌላኛው ደሞ

ካፊሮች እንግዲህ እዝህም ላይ ምኞት አላቸው። ሙእሚኖችም ጀነት ሲገቡ ምኞት እንዳላቸው ሁሉ ማለት ነው። እንስሶችን አላህ ይቀሰቀሳቸውና ምን ያደርጋል? ቀንዳማ የነበረችው ከብት ቀንድ የሌላትን ወግታት ከሆነ ወይም ደግሞ ጠንካራ የነበረው በሬ ጠንካራ ያልነበረውን ጉርቶት ዞልሞት ከነበረ ያንን አላህ Subhanahu Wa Ta'ala ቅሷሳቸውን ይከፍላል። ቀንድ ላልነበራት ቀንድ ይሰጣትና ቀንድ ያላትን ትወጋታለች። ያንን ነገር ቅሷሳቸውን ከተወጡ በኋላ ምን ይላል አላህ Subhanahu Wa Ta'ala ለነሱ አፈር ሆኖ ይላቸው። አፈር ይሆናሉ፣ ወደ አፈርነት ይቀየራሉ። ለምን ቢባል እነሱ ጀነትና ጀሃነም ስለሌላቸው ማለት ነው። እንስሶች ካፊር ይሄንን ሲይ እሱ ደግሞ ምን እንደሚጠብቀው ያውቃል። ጀሃነም እንደሚጠብቀው ስለሚያውቅ ምን ይላል ويقول الكافر يا ليتني كنت ترابا የዛን ጊዜ ምን አለ ዋ ምኞቴ እኔም እንደነሱ አፈር ብሆን ኖሮ ብሎ ይመኛል ማለት ነው። በጣም የሚያሳዝን ምኞት ነው፣ ግን ጥቅም የሌለው ምኞት ነው። እዛ ቦታ ላይ ይለድማል፣ ይመኛል ከንቶ ምኞት ነው ማለት ነው። ከዛም በኋላ የጀሀነሞች ወደ ጀሀነም ሄደው የጀነት ሰዎች ደግሞ ጀነት ሲገቡ እነሱም ምኞት አላቸው። ምን ይላሉ እነሱ ደግሞ ሙዕሚኖች እዛ ቦታ ላይ ማለት ነው። እንዲው ምን አለ? እዚህ ዱንያ ላይ የሰራነውን ኸይር ስራ እጥፍ አድርገን ሰርተን ምናለ ሱና ሁለት ረክዓ ስንሰግድ ጨምረንበት ኖሮ፣ ሌላም ሱናዎችን ጨምረን ሰግደን ኖሮ፣ ሰደቃ ስናወጣ ምን አለ እጥፍ ድርብ አድርገን አውጥተን ኖሮ፣ ጂሃድ ላይ ስንዋጋ በጣም ተዋግተን በቃ ምን አለ ሁለት የሶስቴ ሸሄድ መሆን ቢቻልና ብንሆን ብሎ ይመኛሉ።

ወነኮነ ሚነል ሙእሚኒን በጌታችን አንቀጾች እንዳናስተባብል፣ ያኒ ነብይ ቢመጣልን ልናምን፣ ወነኮነ ሚነል ሙእሚኒን ከሙእሚኖች ሆነ ደግሞ ኸይር ስራ ልንሰራ ምን አለ ብንመለስ ይላል። ሱብሃን አላህ፣ ይሄ ከንቱ የሆነ ምኞት ነው። መመለስ የለው ምን የለው? እኛ ስራሳችንን ገምግመናል። ከየትኛው ነው ምን ሆነው ብለን አስበና፣ ምኞታችን ረቢ ርጅዑን ነው ወይስ ቀዲሙኒ ቀዲሙኒ ራሳችን እንድንፈትሽ ይገባል። ያን ቢባል የሰው ልጅ ዱኒያ ላይ ይኖራል። ወካነ ልኢንሳኑ ዳዒፋ ተብሏል። ደካማ ስለሆነ ሸዋ ሲያጋጥሞ ይፈተናል። የሆነ ነገር ሲያጋጥሞ ይፈተናል። በቃ ወንጀሎች ላይ ሊወርቅ ይችላል። ጥፋቶች ላይ ሊወርቅ ይችላል። የዚህን ጊዜ ሊቶበትና ሊመለስ ይገባዋል። ቀኑ ሳያለፍ፣ ጊዜው ሳያለፍ ተውበት በማይመችበት ሰዓት ላይ ሳይደርስ መተውበት ይኖርበታል ማለት ነው የሰው ልጅ